ሰላም፣ ጤና ይስጥልኝ። ውድ የላይ ፕሮፐርቲ ዩቱብ ተከታታዮች ነጋሽ ስዩም ነኝ። ዛሬ ደግሞ እጅግ በጣም ቆንጆና የባንክ ብድር እየተመቻቸለት እጅግ በጣም ዘመናዊ ሆኖ የተሰራ ጂ ፕላስቱ ቤዝመንት ያለው እጅግ በጣም ቆንጆ ሆኖ የተሰራ ቤት ይዘን መጥተናል። ውድ ተመልካቾቻችን እንግዲህ ይሄ ቤት 289 ካሬ ላይ የተሰራ ሲሆን እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄ ቤት ግቢው ከስድስት እስከ ሰባት መኪና ማቆም የሚችል ፓርኪንግ አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። ቤዝመንት አለው። ቤዝመንቱ ደግሞ ለእቃ ማስቀመጫ እንደዚሁም ለአንዳንድ ነገሮችም የሚሆን ቤዝመንት አለው። ቤዝመንቱ ራሱ ባለ ሶስት መኝታ ተደርጎ የተሰራ ቤት ነው። እንግዲህ እንደሚታዩት ይሄ ኛው የሚያየን የምንገኘው ሳሎን ነው። ሳሎኑ እጅግ በጣም ሰፋ ብሎ የተሰራ ሳሎን አለው። እጅግ በጣም የሚያምርና ቆንጆ ቤት ነው። እንደሚታዩት ይሄ ኦፕን ኪችን ነው። እጅግ በጣም ጉዙፍ ሆኖ ኦፕን ኪችን የተጠቀሙበት ማቴሪያል እጅግ በጣም ልዩ ያደርጋል። ይሄ የኦፕን ክችን አስተራር እጅግ በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ውድ ተመልካቾቻችን እንደሚታዩት ይሄ ደግሞ ክሎዝድ ክችኑ ነው። ወደ ክሎዝድ ክችኑ የሚያስገባው ደግሞ በኦፕን ክችኑ በኩል ነው። ብዙም ልፋት የሌለው መሆኑን በዚሁ ለማስረዳት እሞክራለሁ። እንግዲህ ይሄ ቤት ወደ ክሎዝድ ክችን የሚያስገባው በኦፕን ክችኑ በኩል ነው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ኦፕን ክችን እና ክሎዝድ ክችን፣ እንደዚሁም በጣም ሰፋ ብሎ የተሰራ ሳሎን አለው። ይሄ ቤት እንግዲህ በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ ለዚህ ቤት የባንክ ብድር እዳም የተመቻቸለት ሲሆን ሀያ ሚሊየን ብር የባንክ እዳ አለበት እጅ ላይ አስር ሚሊየን እያሉ ነው። እንግዲህ ዋጋው ድርድር አለው። ዋጋው ድርድር ስላለው እጅግ በጣም ቅናሽ ነው በእውነት ውድ ተመልካቾቻችን የዚህ ቤት ዋጋ በጣም በጣም ቅናሽ ነው። 289 ካሬ ላይ የተሰራ እጅግ በጣም ቆንጆ ኮምፓውንድ ውስጥ የሚገኝ ቤት ነው። እንግዲህ የሚገኘው በሰሚት አካባቢ ነው። ሰሚት አካባቢ እንደዚህ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት ቤቶች ይገኛሉ ማለት ነው። የዚህ ቤት ፈላጊ ከሆናችሁ በተለይ በባንክ ቤት መግዛት የሚትፈልጉ ወገኖቻችን ካላችሁ ዋጋው ድርድር አለው። ትክክለኛና እውነተኛ ገዢ ሆናችሁ ከመጣችሁ አደራድረን ትገዛላችሁ ማለት ነው። ስለዚህ ይሄ ቤት መግዛት የሚፈልጉ ካላችሁ በ0911 6896 65 ላይ ህሎ ብላችሁ መደወል ብቻ እንደሚጠበቅባቸው አንዳንድ የፊኒሽንግ ስራዎችም ደግሞ ውስጥ ላይ እንደ ማብራና ማጠፋ እንደ ሀምቦሎች ምናምን ነገሮች ይቀራሉ። እሱ እናንተ እስክትመጡ ድረስ ተስተካክሎ ይጠብቃቸዋል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ ይሺ ቤት እጅግ በጣም ቆንጆ ሆኖ እየተሰራ ቤት ነው። ስምንት መኝታ ቤቶች አሉት። ይሄ ቤት ስምንቱም መኝታ ቤቶች ላይ ሻወር ሽንት ቤትና ቁም ሳጥን አለው። እጅግ በጣም የሚያምር ቤት ነው። አሁን ሁለተኛ ፎቅ ላይ የወጣን እንገኛለን ወደ ሁለተኛ ፎቅ እየወጣን እንገኛለን። አንደኛ ፍሎር ላይ አራት መኝታ ቤት፣ ሁለተኛ ፍሎር ላይ አራት መኝታ ቤት በአጠቃላይ ስምንት መኝታ ቤቶች አሉት ማለት ነው። እንደሚታዩት ሁብ የሆነ የተሰራ እጅግ በጣም ቆንጆ የሆነ ቤት ነው። እዚህ ላይ ደግሞ ትራስ አለው። ትራስም በጣም ሰፋ ብሎ የተሰራ ትራስ አለው። ለቡና መጠጫ እንደውም ለመለስተኛ ድግስ ለቤተሰብ መጫወቻ የሚሆን ትራስ አለው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ነው። ውድ ተመልካቾቻችን እንደሚታዩት ይህን የመሰለ አበባ የመሰለ ኮምፓውንድ ውስጥ ይገኛል። እንግዲህ ኮብልስቶን ነው እንዳለ ሰፈሩ፣ መንገዱም የተመቻቸ ነው። ከጓና አስፋልት ግልባጭ ኮምፓውንድ ውስጥ ይገኛል። እያንዳንዱ ደግሞ ሻወር፣ ሽንት ቤት፣ ቁም ሳጥን መኖሩ እጅግ በጣም ዘመናዊ ያሰኛል። በጣም ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። ስለዚህ ውድ ተመልካቾቻችን ሁሌ ማታ ሶስት ሰዓት አዳዲስ ነገሮችን ይዘን ስለምንመጣ እናንተም ቻናላችን ሰብስክራይብ አርጋችሁ ሁሌ የምንለቃችሁ ቪዲዮ እንድትከታተሉ ላይ ፕሮፐርቲ በዚህ ይጋብዛችኋል ማለት ነው። ውድ ተመልካቾቻችን በሁለተኛ ደረጃ ደግሞ ይዤላችሁ የመጣሁት አምስት መቶ ካሬ ላይ የተሰራ ጂ ፕላስቱ ዘመናዊ የሆነ ቤት ይዤላችሁ ካች ብዬ አለሁ። ይሄ ቤት ደግሞ በሰሚት ፍየል ቤት ፍርድ ቤት አካባቢ ይገኛል። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ይሄኛው ቤትም ሰፈሩ እንደተለመደው ኮምፓውንድ ነው። ግቢው እስከ አስር መኪና ማቆም የሚችል ፓርኪንግ አለው። ለመኪና ፓርኪንግ ምቹ ሆኖ እየተሰራ ቆንጆ ሆኖ የተሰራ ቤት ነው። እየተወሰኔ ጥን መጠን ያለች ቆንጆ ጋርደንም ግቢ ውስጥ ይገኛል። እጅግ በጣም የሚያምር ጋርደን አላት። በጣም ቆንጆና ጉዙብ ሆኖ የተሰራ ቤት ነው ይሄኛው ቤት ደግሞ በአጠቃላይ ሰባት መኝታ ቤቶችን አሉት። ሰባቱም መኝታ ቤቶች ላይ ሻውር ሽንት ቤትና ቁም ሳጥን አለው። ሰርቢሱም እጅግ በጣም ጉዙ ሆኖ የተሰራ ሰርቢስ አለው። ሰርቢሱም ላይም አንድ ሁለት ክላሶች አሉት። ሰፋ ብሎ የተሰራ መኝታ አለው። እንግዲህ ውድ ተመልካቾቻችን ስለዚህ ቤት መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። እናንተም ደግሞ በትግስት እስከ መጨረሻ እንድትከታተሉ ላይ ፕሮፐርቲ በዙ ይጋብዛችኋል። ካብታ ቆይታ በኋላ ተመልሼ ይመጣለሁ። እንግዲህ የዚህ ቤት ደግሞ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ወደ ውስጥ ገባ ስንል እንግዲህ በጣም ሰፋ ብሎ የተሰራ ሳሎን እናገኛለን። እጅግ በጣም ቆንጆ ሆኖ የተሰራ ሳሎን እናገኛለን። ክሎዝድ ኪችንና ኦፕን ኪችንም አለው። እጅግ በጣም በሚያምር ሁኔታ የተሰራ ኦፕን ኪችን አለው። እጅግ በጣም ጉዙ የሆነ ኦፕን ኪችን አለው። በጣም ቆንጆ ነው። አስተራሩም ልዩ ነው። እንግዲህ እንደሚታዩት ው የሚያምር ሳሎን አለው። በጣም ልዩ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። ኮሪደር እና ሳሎኑ አያገናኝም። በጣም ቆንጆና ልዩ ሆኖ የተሰራ ቤት ነው። ማስተር ቤድሩም በጣም ልዩ ሆኖ እየተሰራ ከእያንዳንዱ መኝታ ቤቶች ላይ ዋና ላይ ከሚገኙት ሻወር ሽንት ቤትና ቁም ሳጥን አላቸው ከእያንዳንዱ መኝታ ቤቶች ደግሞ በረንዳ አላቸው። ንፋሻማ አየር የምንቀበልበት በረንዳ አለው። ብርሃን ይገባል እንደፈለገ። በቃ ሁሉም ነገር እየታሟላ ነው እንደምታዩት። ይሄኛው እንግዲህ ማስተር ቤድሩሙ ነው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። እንግዲህ ላይ ፕሮፐርቲ በየቅንን በየቀኑ ማታ ሶስት ሰዓት ላይ አዳዲስ ነገሮችን ይዞላችሁ ይመጣል። እናንተ ደግሞ ቻናላችን ሰብስክራይብ አድርጋችሁ እንድትከታተሉ በዚሁ እንጋብዛችኋለን። አዳዲስ ነገር በላይ ፕሮፐርቲ ብቻ። ቤት መግዛትና ቤት ለመሸጥ ቦታ ለመግዛትና ለመሸጥ የምትፈልጉ ካላችሁ እንግዲህ በላይ ፕሮፐርቲ አማካኝነት መግዛትና መሸጥ ይቻላል ማለት ነው። ውድ አገሬ ሰዎች ይሄንና ይሄን የመሳሰሉት እጅግ በጣም ዘመናዊ ሆኖ እየተሰሩት ቤቶች እጃችን ላይ ይገኛሉ። ቆንጆና ዘመናዊ የሆኑት ቤቶች ደግሞ በሠሚት አካባቢ እንዲሁም በቦሌ ቡልቡላ አካባቢ ይገኛሉ። ፈጠን ብላችሁ ደውሉልን እንዳመልጣችሁ። ላይ ፕሮፐርቲ እናንተን ለመገልገል ቆርጦ ተነስተዋል። ውድ ቤተሰቦቻችን መደወል ብቻ የእናንተ ስራ ይሆናል። ቆንጆና ዘመናዊ ቤት ደግሞ ፈልጎ እናንተን ማስገዛት የኛ ግዴታ ይሆናል ማለት ነው። ውድ ተመልካቾቻችን፣ ስለዚህ ቤት መረጃ አልጨረስንም፣ ተመልሰን እንመጣለን። የዚህ ቤት ዋጋ በተመለከተ ደግሞ እጅግ በጣም ቆንጆ ሆኖ የተሰራው ቤት ለሽያጭ ቀርቧል። ዋጋም ተቆርጦላታል። ዋጋቸው እንግዲህ አምስት መቶ ካሬ ላይ የተሰራ ቤት ነው። ዋና ላይ ብቻ ሰባት መኝታ ቤቶች አሉት ሰርቪሱን ሳይጨምር ማለት ነው። ሰርቪስ ላይ ሶስት፣ በአጠቃላይ አስር መኝታ ቤትና አለው ዋጋውም ተቆርጦላታል በሰማንያ አምስት ሚሊዮን ብር ብቻ ዋጋ ተቆርጦለታል። እንግዲህ ውድ ተመልካቾቻችን በጣም ቅናሽ ሆኖ ቤት